የሞተን ሰው ሐጃውን ጉዳውን የሚጠይቅ ሰው ይሄ አንዱ የቢድዓ እሱም ደግሞ ሽርክያት የሆነ የሽርክ ቢድዓ ነው። ቢድዓነቱ አንደኛ በሸሪዓ የሌለ ነው የሞተን ሰው ሂዶ መጠየቅ። ሁለተኛ የሞተን ሰው መጠየቅ ከኢስላም የሚያወጣ አሽርኩ አልአክበር ልክ ዛሬ አህባሾች የሞተን ሰው እንድንማጸን እንድንለም እንዳውም ከመቃብራቸው ወጥተው ይላል ሸኻቸው መንሀረር የሚባለው ሰው ሀጃውን አውጥተውለት የሞቱት ሰዎች መልሰው ወደ መቃብራቸው ይገባሉ። የሚላለው ውሃው ላይ ምን ጅንሲ ዑባዲ ላስናም የሞተን ሰው ቀብር ሄደው ኑራ ሁሰይንም ይሁን አብዱልቃድር ጀይላኔንም ይሁን ማንኛውንም የሞተን ሰው የትኛውም ሼክ ይሁን የሞተን ሰው የሚለምኑ ሰዎች ምን عباد አስናም ናቸው ጣውትን ከሚያመልኩ ሰዎች ጭምር ናቸው እነዚህም ለክ እንደናቡ جہል እንደሚያመልኩት እነዚህም ደግሞ የሞተን ሰው ቀብር ሄደው የሚያመልኩ ልጅ ለይሰጡን አሽሮና ድንም ብለው የሚጠይቁ ሰዎች ከነዛ ይመደባሉ ወቃለ ላሁ ጀለ ወዐላ ቁል ይድዑ ለዚነ ዘዐምቱም ምን ዱኒ እሲ ነገራቸው መሐመድ እነዛነሴ ከአላህ ሌላ ጌታ ናቸው ብላችሁ የምትጠሯቸውን የምታስባቸውን አማልክቶች ጥሯቸው፣ ብላችሁ ፈላ የምልኩነ ከሽፈ ዱሪ ዐንኩም ወላ ተሐዊላ ከናንተ ጉዳትን ማስወገድ አይችሉም አለ የትኛውም ጉዳትን ያስወግዳል ተብሎ የሚጠራ የሚመለክ በሙሉ ጉዳትን ማስወገድ አይችልም። አቀስና ይባላል። ለምሳሌ ሰው የተሰብስበው የአላህ ወንዶች ያላህ ወንዶች እያሉ የሚለመኑ ሰዎች ያ ሪጃል አላህ ያ ሪጃል አላህ አቀስና ቢላህ አቀስና ቢላህ ቢላህ ያላህ ወንዶች ወይ ያላህ ወንዶች ወይ አቀስና ቢላህ ቢላህ በአላህ ይዘናችኋል እርዱን፣ እርዱን እያሉ ይለምኑአችኋል። በአላህ ይዘናችኋል የሚባሉት አላህን እንኳ አይደለም። እርዳታ የተጠየቀው እነዛ ወልዮች ሪጃል የተባሉት ያ ሪጃለ ላህ የአላህ ወንዶች ወይ በአላህ ይዘናችኋል እርዱን እርዱን سبحان الله ይህንን አቅል ያለው ሰው ሙስሊም ነኝ የሚል ሰው እንዴት ያ ሪጃል الله አግሶና بالله እያለ ይጠራሉ? سبحان الله አቅል ያለን ሰዎች ሲናስብ ምን ማለት ነው አግሶና ቢላህ ከየት መጥተው ነው የሚረዱ والله መርዳታ ይችሉ ከሽፈ ዱር ፈላ የምሊኩና ካሽፍ ዱሪ አንኩም ወላ ተሕዊላ ጉዳትን ማስወገድ ወደ ሌላ ማዞረን ማይችሉም ማለት እነዚያ እኮ አሁን ኢስቲጋሳ ሲደረጉ የነበሩ ሰዎች በአፄዎቹ ዘመን መድረሻ መውጫ መግቢያ ያጡ ታላላቅ መሻይ የተባሉት መከራ ውስጥ የነበሩ ሸሆች ናቸው ዛሬ ድረሱልን የተባሉ በፊት አፄ ሲያሳዳቸው ከፊሎችን አብዛኛዎቹ ገለዋቸዋል እንኳን ለሰው ሊረዱ ራሳቸውን ማዳን አይችሉም። ካላህ ከመጣ መጣ ነው። ኸላስ ያላ ያንን ጉዳት ማስወገድ አይችሉም። ስንት ጉድ ረሀብ የአራት አመት አባራ የሚሉታል አገራችን ድርቂ ገብቶ ብዙ ዋላ መሻይህ ዋላ ሌላው ማህበረሰብ እጅግ የጠፋበት ማለት ነው። የድርቅ አመት እስኪ ማን ነው ዝናቡን ጠብ የሚያደርገው ነበረ? ማንም አይችልም ከመጣ በቃ

ፈቀድና ወለቱ ላይ ይሄች አንቀጽ ታገኘዋለች። ከአምልኮ ስርዓት የአላህን ዒባዳ ለነዚህ ፍጡራኖች የሰጠ ሰው አምልኮዋል ማለት ነው። ግዴታ ድንጋይ መሆን እኳ ለመመለክ የሚባለው ሰውም ከሆነ ድረስን ይካልከው እንዳውም ከሞቱ በኋላ ሰይፋቸው የተሳለ ነው። የወልዮቹ ይደርሳሉ፣ ይቆርጣሉ፣ ይፈልጣሉ፣ ያነሳሉ፣ ይገላሉ ምናምን እንዳውም ጀርባ ሸታ ሸታ አድርገው ልጅ የሚሰጡ ሸሆች አሉ። በሱና ቲቪ የሚባላል የአህባሽ የሽርክ ማስተላለፊያ ማለት ነው ማሰራጫ ጀርባውን ዳበስ ዳበስ አድርገው ልጅ የሚሰጥ ወልዮች አሉ እንዳለ ኹራፋት እኮ ነው ሰውን ልክ እውነት ያስመሰለው እስካሁን እኛም የምናቃቸው ሰዎች ያዲናሉ ያሸራሉ ተብለው ለራሳቸው ሀዲያ እየተቀበሉ ነው ዛሬ ስንት ብር ገባ ዛሬ ሰኞ ሰው አልመጣምሳ ሀዲያውም እያነሰ ነው ስጦታው ህዝቡም ከህዝቡ እኮ ሀድያ እየጠበቁ ነው። ብር አስር ብር አምስት ብር እየለቀሙ እኮ ነው ወልይ መስሎ የተቀመጡት ያሸፈረቁት ማለት ነው። ለራሳቸው ሀዲያ እየጠበቁ እያለ እነሱ ያዲናሉ ያሽራሉ ብሎ ህዝቡ ይመላለሳል ይጎርፋል እንደጉድ። እነሱ ራሳቸው ስኳር በሽታ ሲያማቸው፣ ነዚ ወልይ የሚባሉት የተለያየ ድም ግፊት፣ የተለያየ ስኳር፣ የካንሰር በሽታ ሲይዛቸው እኮ ጥቁር አንበሳ ሄደ እኮ ነው የሚታከሙት ወልዮች የሚባሉት ግን ሰው ይደርሳሉ እያለ መከራውን ያሸራሉ እያለ መከራውን ያለ ጥቁር አንበሳ ሄደው መድኃኒት ሲያቅታቸው ደግሞ ወደ ውጭ ሀገር ሲታከሙ ተብሎ እንደገና ሌላ ለመድረሻ ለራስዎ ጭንቅ ይገባሉ እኮ የሚለመኑት ወለዮች ማለት ነው። ስለዚህ ጥንቃቄ ማድረግ ያስፈልጋል። ሽርክ ማለት ለምሳሌ ሚስትል ዐይነቁል ያ ሰይዲ ፉላን እንሱርኒ ያ ሰይዲ አህመድ አልበደዊ እርዱኝ ሸሊላ ሰይድ እህዳ እብራሂም ደሱቂ ይባላል። አይደለም አውስ አራት አውታዶች የሚባሉ አሉ። አቀይስነ ሽሌላ ሰይድ አብዱልቃድር ጀላን ሸሊላ ሰይድ አብዱልቃድር ጀላን የመጀመሪያ አብዱልቃድር ጀላን ይጠሯቸዋል። ሽሌላ እያሉ እየተጨበጨበ ማለት ነው። ሁለተኛ ደግሞ ሸሊላ ሰይድ እብራሂም ደሱቂ፣ ሸሊላ ሰይድ እብራሂም ደሱቂ እየተባለ መንዙማ ይባላል። ደረሱልን እብራሂም ዶሱቄ ነው።

ለእነዚህ አውታድ ለሚባሉት አስረክበዋቸዋል እና ማንም ይሁን ከአላህ Subhanahu Wa Ta'ala ውጭ ድረስልኝ፣ አርግልኝ፣ አሽረኝ፣ አክብሬ ብሎ የትኛውንም ፍጡር የሚጠራ ሰው በአላህ Subhanahu Wa Ta'ala አሻርኳል አሽርኳል። እነ ሽርክ ለዙልሙን አዚም ከባድ በደል ነው። ፈጣሪያችን አላህ Subhanahu Wa Ta'ala ራዚቃችን እሱ እያለ የሞቱ ሰዎችን ቀብር ላይ የተንደፋደፈ ቀብር አፈር የበላ መለመን ማለት

ከሀባሾች ወደ ጀሃነም የሚጠሩት ሰዎች ሰው እጅግ በጣም እየበዛሩ ወደ ጀሃነም ወልዮችን በመውደድ አስመልክተው ነው ጥር የሚያቀርቡላቸው ወልይ በመውደድ ነብይን በመውደድ ማሐባ ነው። አጨብጭብ ዝም ብለህ ቁርበትን እየመታህ ያ ረሱላህ አልመደድ በመሐባ ነው። እኛም ሁቦች ነብዩ እንወዳለ ወወወወ በጣም ኹራፋት መሰረተ ቢስ ይላሉ። ነገሮችን እያስተማሩ ህዝቡን የሚያጠሙ ሱፊያ የአሕባሽ ደግሞ ያው ሱፍያል ጭምር ለብሶ ስለሆነ የመጣው፣ ራሳችንን ከእንደዚህ ያሉት ሰዎች ራሳችንን እናድን። ወሰላሙ ዓሌይኩም ወረሕመቱላህ ወበረካቱ